ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔጋ ሁሉም ሰላም ነው እግዚአብሔር ይመስገን። እንዴት ናችሁ? እንኳን አደረሳችሁ ለመልአኩ ቅዱስ ሚካኤል ዓመታዊ ባህል እንኳን አደረሳችሁ፣ እንኳን አብሮ ያደረሰን እላቸዋለሁ። እንዴት ነው? ኦ ቪዲዮውን ላይክ ሼር ሰብስክራይብ እንድታደርጉ እንዲታገዙኝ እንዲተባበሩ በትህትና ጠይቃቸዋለሁ። ወገኖቼ ከኔ ጋር የሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ ከዚህ በፊት በእርሲ እናታችን ብላችሁ ስታበረታቱኝ የነበራችሁ ምስገና ከልብ ነው። በጣም አመሰግናለሁ። ወገኖቼ በጣም ነው የምወዳችሁ፣ በጣም ነው የማመሰግናቸው። አሁንም ደግሞ አበርታቱኝ እናታችን አይዞሽ ብላችሁ አጠገቤ እንድትቆሙ በትህትና ጠይቃችኋለሁ ወገኖቼ። ሁለተኛ ደግሞ ማለት የፈለግኩት ማለት ነው፣ ኧረ እህቶቼ፣ ኧረ ወገኖቼ፣ እንደው ራሳችሁን ጠብቁ። ብዙ ቃላት፣ ብዙ ነገር ውስጠን አትግቡ። የምን ማሽቃበጥ ነው? የምን ማሽቃበጥ ነው? አካሌ ታሸንፋለች አለ ነው ሰው ሀገር እኛ ኢትዮጵያን ብቻ ነው የሚመለከተን የሰው ሀገር ለሌላ ሀገር አይመለከተንም አከሌ ታሸንፍ አከሌ ታሸንፍ አካሌ ጎበዝ አከሌ ብራቦ ምንድን ነው እንደ ኢትዮጵያን እራሱ እኮ እንደዚህ አካሌ ታሸንፍ አካሌ ታሸንፍ ምን አገባኝና ነው ምን ማሽቀበጥ ነው እኔ እስራኤልም ሆኔ እራቅ ሆኔ እኛን አይመለከትም ኢትዮጵያ ነች። እኛን አይመለከትም። የሚመለከተን የኛ ሀገራችን ብቻ ነው። እኛ እኮ ለስራ ነው ለሀገር የወጣን እንጂ ሰርትል ወደ ሀገራችን ነው የምንገባው። የሀገራችን ብቻ ነው የምንመለከተው ሌላ ሀገር አይመለከተንም እ የምንማሽቃበጥ ነው አከሌ ታሸንፍ አከሌ ታሸንፍ። ኧረ እንደው ምን አለበት እንደው ዝም ብላችሁ ስራችን ብትሰሩ። እውነት ምን ማሽቃበጥ ነው። ምንም አይጠቅመኝም። የፈለገው ቢያሸንፍ እኛ ምንም የሚጠቅመን ነገር የለም፣ ጉዳት እንጂ ሀገሩን መበጥበጥ ጉዳት እንጂ። ያው እነሱ እራሳቸው አቃሉ፣ አሸነፉም ተሸነፉ፣ እራሳቸው አቃሉ። ያቀዱት እነሱ ናቸው እንጂ እኛን አይደለም። እኛ እኮ ሀቅድን አይደለም እኛ ምንም አገባንም። እነሱ እራሳቸው አቃሉ። ብቻ ሀገሩ ሰላም ያውርደው እኔ ብቻ ነው ሰላም ያወርዶ። ሀገሩ ሰላም ስለሆነች ነው መተን ሰርተን ልንገባ ያቀር ነው የምናስበው። ሀገሩ ሰላም ስትሆን ነው። ሀገሩ ሰላም ካጣች እኛም ሰርተን ወደ ሀገራችን መግባት ያሰጋል። ያው አሁን በረራው የት? እዚህ ሀገር ላይ ቆሟል። እኛ ያለንበት ሀገር ቆሟል። ለምን? እኛ ጋር አይደለም ጠል ያለው ግን ጎረቤት ነው፣ በእነሱ ምክንያት ከኢትዮጵያ ቢመጣ የለም፣ ከዚህ ወደ ኢትዮጵያ መሄድ የለም። ይሄ ራሱ ስንቶቹ አሁን ሊገቡ ቲኬታቸው ተቀርጦ አጉል የሆኑ ስንቶቹ ናቸው። እና ሀገሩ ሰላም ያርገው፣ እውነት ሀገሩን ሰላም ያርገው። ሰላሙን ያውርዶ፣ የትም የትም ሀገር ቢሆን ሰላም ያውርዶ ፈጣሪ። እኔ ለሀገር አከሌ ታሸንፍ አከሌ ይሸነፍ የምለው ቃላት ከኔ አይወጣም። ሀገሩ ብቻ እግዚአብሔር ፈጣሪ ሰላሙን ያወርዶ። የትም የትም ሀገር ሰላም ያወርዶ። የትም የትም ሀገር ደግሞ ሰላም ቢሆን ሰላም ካለ የትም ሀገር ሄደን እንሰራለን። ጉልበት ካለን ጤና ካለን የትም ሀገር ሄደን እንሰራለን። ግን እዚህ ጋ ጥል ከሆነ ሀገሩ ሰላም ከሌለ እኛ እራሳችን ወደ ሀገር መግባት ያሰጋል። ለምን የለማ መግባት መንገድ የለም፣ በረራው ቆመዋል። ከዚህ የበለጠ ደግሞ ጥል ከመጣ ከዚህ የበለጠ ርብሻ ከመጣ ማለት ነው። ከዚህ የበለጠ ወደ ሀገር መግባት የለም። እኛም ስጋት ላይ ነው የምንወርደው፣ እንኳን አይደለም ወደ ሀገር መግባት እዚህ ራሱ ተኝተን አናድርም። የአሁኑ ራሱ አለነስም በየሰዓቱ በየደቂቃው እየጮየ ብዙ ድምፅ ይሰማል። ይሄ ራሱ እንቅልፍ ለምን ሀሳብ ሆኖብናል። ይሄ ራሱ ሀሳብ ነው። ከዚህ የበለጠ ደግሞ ከመጣ በጣም ጭንቀት ውስጥ ነው የምንገባው። ብቻ ፈጣሪ ሰላሙን ያውርደው። ባለፈልም ኔኒ ላይ ነበረ እንዲህ እህቶቻችን፣ ወንድሞቻችን፣ ወገኖቻችን ለእነሱ ስንሳቀቅ ስናስብ የቆየ ነው። ምንም ባናደርግላቸው ስናስብላቸው ነበረ። ፈጣሪ ደግሞ እስከ ዛሬ የሞቱትም ሞቱ፣ ያሉትንም ደግሞ ፈጣሪ እስከ ዛሬ አኖረዋል። አሁንም ደግሞ ሰላሙን ያወርዱ ለሀገሩ ለሀገሩ ላ የትም የትም ሀገር ቢሆን ሰላሙን ያወርዱ ፈጣሪ። ይህንን እኔ የምመኘው ማለት ነው። ሁለተኛ ደግሞ ህቶቼ የተሳሳቱ ስህተት ውስጥ ከላይ ከላይ ደጋፊ ነ እኔ ያ ከኔ ደጋፊ ነኝ። ባንዲራው ራሱ ሳይቀር ምኑ ሳይቀር፣ ኧረ እውነት፣ ኧረ አስቡ እውነት። እንደው እኛ ስንጠግብ ኮልክ የለንም። እኛ የምመለከተን የሰው ሀገር ነው ያለኑ፣ ስራችን ብቻ ነው የምመለከተን። ስራችን ብቻ ነው የምመለከተን እንጂ ማሽቃበጥ አይመለከተንም። ያለኑ ሰው ሀገር ነው። እኛ ፈጣሪን የምንማጸነው። ሀገሩ ሰላም አድርግልና ሰርትላ ሀገራችን እንድንበቃ ብለን ነው ወደ ፈጣሪ የምንማጸ ነው እንጂ አካሌት አሸንፍ ብልን ፈጣሪ ላን እንማጸን ነው። ሰላሙን አውርድ እኛም ሰርትላ ሀገራችን ያብቃን ነው እኛ የምንለው። ለእኛ ከእኛ የምጠበቀው እሱ ነው። ግን አረ እውነት እህቶች፣ ልጆች አረ እውነት ታቆጡም ከሁሉም ነገር። በሁለተኛ ደግሞ እርሰ በራሳችን ከወጣ ነው የወጣ ነው ከሀገር እንኳን አይደለም። ኢትዮጵያው ነው ኢትዮጵያ ያልሆኑት ወገኖች በምናቀው በምንገባባበት ቋንቋ ተነጋግረን በሌላ ዜጋ ጋራ ተስማምተን ብዙ ሰዎች ጋር እየኖርን ነው። ኖረናለም አሁንም እየኖርን ነው። ግን እዚህ ጋር አንድ ቋንቋ እየተናገራችሁ ከአንድ ሀገር እየመጣችሁ ሚዲያ ላይ እንደዚህ የምትባሉት ምን ሆናችሁ ነው? ምንድን ነው? የየትኛ ይዞታ የየትኛ ርስት ላይ ነው የምትጣሉት? አሁን እንደው በወሬ ብቻ ነው ለወሬ ብላችሁ እንዲህ ሚዲያ ላይ የምትባሉ እና እነዚህ እንደዚህ የምትጣሉ እስኪ ዞር ብላችሁ ይሁን ሌላ ዜጋ እንደዚህ ተጣልተው እንዲህ ሚዲያ ላይ ወቶ ራሳቸውን ያዋርዳል አዋርድም። እኛ ኢትዮጵያ ላይ ብቻ ነው በቃ። ያቺ አካሌ እንዲህ ብላለች፣ ከአካሌ ወሬ፣ ከአካሌ ወሬ። አረ ቲክቶክ መንደርማ በቃ የወሬ መንደር ሆኖ ጭራሹም ህዝቡን እያባላ ነው። እና አንድ ቋንቋ እየተናገራችሁ ከአንድ ሀገር ከኢትዮጵያ መጥታችሁ እንዲህ የምትባሉት አረ ምን ሆናችሁ ነው? አረ ሚዲያ ላይ ባትጣሉስ፣ እንደው በውስጥ እንኳን ብትጣሉ ይሻላል። ሚዲያ ላይ እንደዚህ ኢፋ ወታችሁ ቪዲዮስ እየሰራችሁ የምትጣሉ የምትስተዳደቡ ምንድን ነው? በውስጥ ተጣሉ፣ በቃ ሰው እንዳይሰማችሁ። ሰው ሰምቶስ ምን ሰሙ? ምን እንዲህ ብላለች እንዲህ ብላለች እንጂ ምንም አይረዳችሁ፣ ምንም አይጠቅማችሁ። እና ይሄንን ነው የምላችሁ ወገኖቼ፣ ከሁሉም ተቆጠቡ። ይሄን ማለት ለምንድነው እንደሆነ? ይሄን ራሱ እኔማ የማያገባኝ ነገር ውስጥ ይገባው ያመኛል። የአገሬ ልጆች ናቸው፣ ኢትዮጵያውን ናቸው፣ ኢትዮጵያን ስለሆኑ ያመኛል። እንደሌላ አይነት፣ እንደሌላ ዜጋ ስማቸው ባይጠራና በጥሩ ነገር በሰማ ቢጠራ ነው ደስ የሚለኝ። ለዚህ ነው እኔ እላቸዋለው፣ ሰላሙን ልጅ የዝጋይ ቤት ሰላም ከናንቴ ጋሩን ሰላሙን ያወርድላችሁ የተጣላችሁም ሰላም እንወድላችሁ ሀገሩንም ደግሞ ሰላም ያድርግልን እላችኋለሁ። ባላችሁበት ሰላም ሁኑ። የእግዚአብሔር ሰላም ከእናንተ ጋር ይሁን። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። እወዳችኋለሁ። በጣም ነው የሚያክብራችሁ በጣም ነው የሚወዳችሁ ወገኖቼ። ሰላም ሁኑልኝ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።